አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብለናል። ሰላማችሁ ብዝት ትርፍ፣ የበሌለኝ ቤተሰቦቼ ሁላችሁንም በያላችሁበት አላህ ይጠብቅልን፣ ፈጣሪ ይጠብቅልን። እንደተለመደው እንግዲህ የነኪራን ታሪኮችን ይዘን መጥተናል፣ ብቅ ብለናል፣ ተከስተናል እንደተለመደው ቪዲዮን ላይክ እና ሼር በማድረግ ጀምሩት። እንግዲህ ላይክ አይከፈልበትም፣ ላይክ አርጉ ማለት ነው። አውራጣት የላችሁም እንዴ? ላይክ አርጉ ማለት ነው። ለቤቴ ደግሞ አዲስ የሆናችሁ ላይክ እና ሰብስክራይብ አርጉ፣ ደውል ምልክቷን ማጥቁሩን እንዳራሶላችኋለሁ ሆኝ ላስታውሳችሁ ብዬ ነው ቤተሰቦቼ፣ ውዶቼ፣ ማሮቼ ማለት ነው። እና ኪራና አባትዮ እንግዲህ ታርቋሉ። መቼም አባትዮ ተስፋ ቆርጦ ነበር ማለት ነው። ወደ ስራ ራሴንም ላጽናና ያው ልጄም ዞር ብሎ አያይኝም፣ እኔን ካየ ይብስበታል ብሎ ነበር ማለት ነው። ሆኖም ግን ዛሬ ደግሞ ሲታይ ትንሽ ወደ ራሱ የተመለሰ መስለዋል። እንግዲህ ሆኖም ግን ትንሽ እንትን ቢልም ተመልሷል አባቴ። አባትዮንም አባ ብሎ ሲጠራው ተገርሞበታል። መቼም እኔን ያው አባ ብላ ተጠረኛለ ብዬ አስቤም አልሜ ማላቀም ነበር ልብህ የተሰበረብኝ መስሎኝ ነበር ሲላይ፣ እኔ ሁላችንም ጥፋተኛ ነን፣ እናቴም ደግሞ የደበቀችው እኔ እንዳልጎዳ በማለት ነው ብሎ መልሶለታል ማለት ነው። እንደዚህ ያው ጥሩ ፊት በማሳየቱ ለእኔም ደስ ብሎኛል። ጥሩ ፊት ስላሳየው እኔም ደስ ብሎኛል። እንግዲህ ሁላቸውም ተሰብስቦ ያው ሀዘናቸውን የተካፈሉ ነበር። ሆኖም ግን አባትየውም በጣም ደስ ብሎታል ማለት ነው። በጣም እንደከፋውም ደስ ብሎታል። ያው ስለደበቀው በክሪቦል በጣም ቅር ስላለው እሱ አባት ራሱ ያው እኔም ፊቴንም አየኝም ፊቴንም ማየት ራሱ ተጽኖታል። ስለዚህ እኔ ባየኝ ቁጥሩ የባስ ስሜቱ ይባባስበታል በማለት ነበር እሱም ራሱን ገለል ለማድረግ የፈለገ ሆኖም ግን አባት ነውና መቼም ቆርጦ አይጥለውም። አይ እናንተ ለኔ ብላችሁ ነው ያው ሁላችሁም ይቅርታ እየጠየቁት ነበር ማለት ነው። ቢሆንም ግን እናም ሁላቸውም ይቅርታ ጠይቆታል ማለት ነው። ወይ እንግዲህ እናንተ ምንም ያጠፋችሁ ነገር የለም፣ ሁላችንም ጥፋተኛ ነን። ያው እናንተም ደግሞ ለኔ ብላችሁ ነው ይሄን አይል ያረጋችሁት እንጂ ለሌላ ነገር አይደለም ብሏል። አባትዮውም ደግሞ ደሞ እንግዲህ ያው እኔ አንድም ቀን እንደዚህ እንትንትለኛለሁ ብዬ አላሰብኩም ነበር። ነገር ግን ደስ ብሎኛል በዚህ ሁኔታ ስላየሁ በጣም ደስ ብሎኛል ብሎ ጣላታቸውን ለቋል። ሆኖም ግን ጽናትንም እንዳታ እንትን እንዳታስ እንዳታስብላት እና ስለ እናቶች ተራካ የነገሩት ማለት ነው። ስለዚህ አረ እኔ ያለሷ ምን ህይወት አለኝ ብሎ ነው እኔ መቼም እሷን አልተዋትም አላስቸግራትም ብሎ እንግዲህ ሁለቱንም እጃቸውን አያይዞ ቃል አስገብቷቸዋል ማለት ነው። አራ እኔ በፍጹም አልተዋትም ብሎ እንትን አልልም ብሎ ቃል ገብቷል አባትዮ ማለት ነው። ክሬቦል ሰኒና ክብሮም ደግሞ አራ ሀፍለኛ ሀፍለኛ ፍቅር ይመስላል። እንግዲህ ያው ክብሮና ሰኒ ግልጽ አድርጎ ባያወሩም እንግዲህ አንድ ላይ የሚሆኑ ይመስለኛል ማለት ነው። ሁኔታቸው አነጋገራቸው። እንግዲህ ሰኒ ደረጃ ላይ የወጣች የጽናትን ልብስ ለብሳ ልብሱ ረዥም በመሆኑ ከደረጃ ላይ ወጥቃ ተጎታለች ማለት ነው። እግሯ ተሰብሮ ምን አልታወቀም። እንግዲህ ሐኪም ቤት ልውሰድሽ እያላት ነበር፣ አላልፈልግም ያለች ነበር። እንግዲህ በጣም እንትን እየተቀላለዱ ነበር። ሆኖም ግን ቀልደኛ ነው ማለት ነው። ሰኒና እንግዲህ ሁለቱም ሊጋቡን አልታወቀም ኪራ ደግሞ በጣም እንትን ብሎ ያው የነሱን ነገር ሁኔታውን ምኑን የቀዳ እናንተ እንደዋሻችሁኝ እኔ እኔም ደግሞ እንደናንተ እኖራለሁኝ እያለ እናንተ በውስጣችሁ አድርጋችሁ ያለው ምላጭ ይዞ እንግዲህ ምላጩን ምን ሊያረገው ባይገባኝም ራሱን ሊቆርጥ ሁን ምኑን ሊቆርጥ ሁን ባላውቅም ማለት ነው። ግራ ገብቶ ነበር። ምላጩን ሳየው እኔም ደንግጬ ነበር ማለት ነው። ልክ ምላጩን ይዞ እየሄደ ያለ እኔ ይመስለኛል ይሄ ልጅ የሰኒ ወንድም ይመስለኛል። እኔ ሳስበው ሳስበው ሁኔታውን ትረካውን ሲተረክ እንደ ራሱ ህሳብ የገባው ከቤተሰቡ እንትን ያለ ልጅ እንግዲህ በሐሳብ ጭልጥ ያለ የሄደ ቡና እስቲ እንጠጣ ብሎ እየሄደ ነበር ማለት ነው ት ሲሄድ ደግሞ በመኪናው ፊት ለፊት መቶ ቆመበት እንግዲህ ኪራ እንዴ ምን አስቦ ነው ይሄ ልጅ ብሎ ይሄ ልጅ ራሱ ወርዶ እስቲ ና ብሎ አራግ ይጨኝ እኔ መሮኛ ለእናቴ ሞቶብኝ እንደዚህ እንደዚህ ብሎ ሲለው፣ አራታው ብሎ ምናምን ብሎ አባ ብሎ ወሰደው። ሻይ እንጠጣለን ብሎ እዛው ጠጃቸውን ጠጥቶ ጠጥቶ ኪራ ሰክሮ ነበር እንግዲህ። ሆኖም ግን ስልክ ቁጥር ሰጥቶታል ማለት ነው። ስልክ ቁጥሩን ደግሞ ደውልልኝ ብሎታል። እኔ ሳስበው የሰኒ ወንድም ይመስለኛል ብዬ አስባለሁኝ። ሁኔታውን ምን ሳስበው ማለት ነው። ኢቲኤም ያው ያች እቲ ኢቲኤም ያቺ ነበር የሚያወራው። ብቻ ግን ነገሩ ስብስብ ያለ ቢሆንም እንግዲህ ኪራም የት እንደሚደርስ ያው መቼም ይሄ ለራሱ የራሱን ትረካ ይነግረዋል። እና የራሱ ትረካ እንደሱ አይነት ነገር ስላጋጠመው ብዬ በያስባለሁኝ ይመለሳል ብለን እናስባለን። እንግዲህ ይሄ ደግሞ የአላህ ነገር ስለሆነ መቼም ማንም ሰው አይመልሰውም፣ መመለስም አይቻልም። አይቻል ነገር ስለሆነ ለሁሉም ነገር ደግሞ ሰብረ ነው የሚያስፈልገው። እንግዲህ ጽናትም በጣም አባትዮና ኪራ ታርቆ ስላየች በጣም ደስ ብሎኛል፣ እናንተ እንዲሆናችሁ በማየቴ በጣም ተደስቻለሆኝ በጣም ደስ ብሎኛል ብላ አውርታለች። እንግዲህ ለአባትዮም ነግራችኋለች ማለት ነው አባትዮ ደግሞ ስለ ጽናት በጣም በጣም በጣም ያው እንትን አድርጎ የተናገሩ ነበር ማለት ነው። አባትዮም ደግሞ በጣም ደስ ብላቸው ነበር። ኪራ እንዲ ብሎ ስለ ጠባቴ ብሎ ስለ ጠራቸው ስለ ጠራቸው ብቻ በጣም ያው ደስታቸው ከወደል ያነሰ ነበር ማለት ነው። ሆኖም ግን እንግዲህ የሰው ልጅ ከሰቱ መቼ መመለሱ አይቀርም እና ሆኖም እነሱ ያው የደበቁት ደግሞ እሱ ለሌላ ነገር ብሎ ቢያስበውም። የእነሱ እሱ እንዳይጎዳ በማለት ነበር። ሁሉም እስከ ሶስት ዓመት ሙሉ የደበቁበት ማለት ነው። እናትዮ የጭንቅላት ካንሰር በሽተኛ መሆኗ የተደበቀው እስከ ሶስት ዓመት ሙሉ ነው። ሆኖም ግን ጽናትም የደበቀችው ለአንቴ ብላና የእኛም ቤተሰብ እንዳይበተን በማለት ነው ደብቃ የያዘችው ብሎ ነገረው ለኪራ ማለት ነው። አባትዮ እሷ ለሌላ ነገር ሳይሆን እኛ ቤተሰባችን እንዳይበተን እናም ደግሞ አንቴም እንዳትጎዳ በማለት ነበር ያው የደበቀችው እንጂ ለሌላ ነገር አይደለም ብሎ ለኪራ ማስረዳው። አባትዮም እና ችግር የለም እንግዲህ ሁሉም የተመካከሩበት ነበር። መጨረሻው ምን እንደሚሆን ባናውቅም፣ የሰርግሽ ቀን እንዲህ በመሆንሽ አልተከፋሽም ወይ ብላ ምሩ ጠየቀቻት። ነገር ግን ሰሆኑ ማይከፋ የለም ይሄ ደግሞ የፈጣሪ ስራ ስለሆነ አልከፋም መቼም በሱ ጣልቃ አልገባም፣ ሰሆኑ ማይከፋ የለም ብላታለች። ምሩም በጣም ተከፍታለች፣ ያው በጣምም አዝናለች ማለት ነው። ምክንያቱም እሷ ያው እንደ እናትም እንደ ሄትም ሆና እያሳደገቻት ስለነበረች በጣም ልቧ ተሰብሯል፣ ልቧ አዝኗል። ሆኖም ግን እንግዲህ መጨረሻው ምን እንደሆነ ባናቀም ኪራና ጽናት ይጋባሉ ወይስ አይጋቡም? መጨረሻውን ለማየት ያብቃን። እንግዲህ ኪራና ጽናት እስከሚጋቡ ግን ጓጉቻ ያለሁኝ የእነሱን ሰርግም ለማየት ጓጉቻ ያለሁኝ ማለት ነው። እስቲ ጓጉቻ ያለሁ ያላችሁ ላይክና ሼር እያረጋችሁ ለቤት የት ሰው ናችሁ። ላይክና ሰብስክራይብ እያረጋችሁ አበረታቱኝ ቤተሰቦች። ከልብ ነው ማመሰግናችሁ። ክበሩልኝ። እንግዲህ ገባገባ ያላችሁ ማለት ነው። እወዳችኋአለሁኝ። ሰላም ለሀገራችን ሰላም ፍቅር ያብዛልን። ወሰላሙ አሌይኩም ወራህመቱላህ ወበረካቱ